አፈራራሚዎቹ አልደረሱልንም። እዋትና ጌታቸው አፈረጡት። አፈረጡ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ በቅርቡ ባደረጉት አንድ ንግግር ላይ የጦርነት ደመና እየታየ ነው ማለታቸው አይዘነጋም። ይሄ የጦርነት ደመና አሁንም አልገፍፍም። ማልገፍፍም ሌላ ዙር ጦርነት አይቀሬ የሆነ እየታየ ሲሆን ጦርነቱ ቢቀሰቀስ ትግራይ ክልል ብቻ ሊወሰን እንደማይችል ባለስልጣናቱ ደጋግመው በመናገር ላይ ናቸው ከትግራይና እና ከአማራ እንዲሁም ከአፋር አልፎም አሰብና ቀይ ባህርን ያካልላል። በሌላ አገላለጽ መላ አፍሪካ ቀንድን ውጥረት ውስጥ የሚከት ጦርነት ሊኖር እንደሚችል እየተነገረ ይገኛል። ይህ ደግሞ እጅግ በጣም አስፈሪ የሚባል ነው። ይበልጥ አስፈሪ የሚያደርገው ግን በጉዳይ ላይ ዓለም አቀፉ ማህበረሰብ ዝምታው ጥልቅ ሆኖ መቀጠሉ ነው። ከዚህ በመነሳት ይመስላል ህወሀት በአዲሱ መግለጫው የፕሪቶሪያ ስምምነት አፈራራሚዎች አልደረሱልንም አይነት ክስ ያሰማው። በእርግጥ ችግሩ ያለው ከፈራሚዎቹ ወይስ ከአፈራራሚዎቹ? ፈራሚዎቹ ሕዋትና የፌዴራል መንግስት ውስጥ አሁን ምን ላይ ናቸው? አንዳቸው በሌላኛቸው ላይ እያቀረቡት ያለው ክስ ምን አይነት ፖለቲካዊ ትርጉም አለው? የሚሉ ወቅታዊና ወሳኝ ጥያቄዎችን ከዋት ጠንካራ ክስና ከጌታቸው ረዳ አነጋጋሪ ቃለመጠይቅ ጋር እያይዘን ለማየት እንሞክራለን። እስከ ፍጻሜው ድረስ አብራችሁን ቆዩ። የጌታቸው ታገላለሁና የመገንጠል ምኞቶቹ የቀድሞው የትግራይ ክልል ጊዜ አስተዳደር ፕሬዝዳንትና የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ የሆኑት አቶ ጌታቸው ረዳ ከቀድሞው የሮይተርስና ሲኒን ጋዜጠኛ ጂምስቴን ማንጋር ቃለ መጠይቅ አድርገዋል። በዚሁ ቃለ መጠይቃቸውም በርካታ ርዕሰ ጉዳዮችን አንስተዋል። ያነሷቸው ጉዳዮች ከዚህ ቀደም በፋና ቴሌቪዥን በነበራቸው ቃለ መጠይቅ ላይ ከተናገሯቸው ብዙም የተለዩ ሆነው አልታዩም። በዚያኛው ቃል መጠይቃቸው ላይ ስለ ኤርትራና ስለ ዋት እንዲሁም ስለ አጠቃላይ የሁለት ዓመታቱ ጦርነት ሁኔታ በርካታ ሚስጥሮችን አውጥተው ነበር። የፕሬቶሪያው ስምምነት ጦርነቱን ማስቀረት ቢችልም ሌላኛውን ጦርነት እንደማያስቀረው አቶ ጌታቸው በዚያኛው ቃል መጠይቃቸው ብለውም በዚህኛው ቃል መጠይቃቸው ላይ ሲያብራሩ ተሰምተዋል። ምናልባት ከዚኛው በተለየ በአሁኑ አዲስ ነገር ተናግረዋል። ይህም የትግራይ ህዝብ ራሱን በራሱ የማስተዳደር መብቱና ወደፊት ለመገንጠል የሚያስገዱ ሁኔታዎች ቢፈጠሩ የመገንጠል መብቱ ተከብሮለት ማየት እንደሚመኙ ከቀድሞ ሮይተርስ እና ሲኤንኤን ጋዜጠኛ ጅምስቴን ማንጋር ባደረጉት ቃለ ምልስ ላይ ሲናገሩ መደመጣቸው ነው የአቶ ጌታቸው የመገንጠል ምኞት አስደንጋጭ ከመሆን አኳያ ራሱን ችሎ ሰፊ ትንታኔ የሚጠይቅ ሳይሆን አይቀርም። የመገንጠል እሳቤ እየተቀነቀነ በተኖረበት ህወሓት ውስጥ የነበሩት አቶ ጌታቸው ረዳም በቀላሉ ከዚያ ስሜት ይወጣሉ ተብሎ ባይጠበቅም፣ ሁለት ጥያቄዎች ግን ተነስተውባቸዋል። አንደኛው ጥያቄ መገንጠል ፍላጎት ያለው የትግራይ ህዝብ ነው ወይስ ሰዋት የሚለው ሲሆን ሁለተኛው ጥያቄ ከህዋት ጋር በተቃራኒ ጎራቁም የሚታገሉላቸው መሰረታዊ ጉዳዮች ምንድናቸው? የሚለው ነው። እነዚህ ጥያቄዎች መሰረታዊ ጥያቄ ሆኖ ታይተዋል። የትግራይ ህዝብ እጣ ፈንታም ዛሬም ከህዋት የመገንጠል አስተሳሰብ ጋር ተያይዞ መተርጎም ከቀጥል አወዛጋቢ ነው። ጌታቸው በዚህ ዙሪያ ያሰሙት ንግግር የህዝቡን እሳቤና የህዋትን እሳቤ ልዩ አይደለም። አብዛኛው ሰው የሚስማማው መገንጠል የሚፈልገው ህዋት እንጂ ህዝቡ አይደለም በሚለው ነው። አቶ ጌታቸው ግን ከዚያ ውዶ ጣ ባለመልኩ ህዋትና ህዝቡን አንድ አድርገው የመገንጠል መብቱ እንዲከበርላቸው ምኞታቸውን ገልጸዋል። ሌላው እስከ መጨረሻው እታገላለሁ ያሉበት ጠንካራ ይዘት ይዟል። በእርግጥ አቶ ጌታቸው እታገለው ያለው አሉት አካል ህወሓት ነው። ህወሓትን የሚታገሉት በምን ምክንያት ነው? ምን አይነት ለውጥ ለማምጣት ነው የሚታገሉት? ለትግራይ የሚጠቅመው ማንኛው ነው የሚለው ጥያቄም መሰረታዊ ነው፣ እየተነሳ ይገኛል። አቶ ጌታቸው ከህወሓት ጋር ውሃና ዘይት ያደረጋቸው ከኤርትራ መንግስት ጋር የተያያዘ ጉዳይ ሆኗል። ጌታቸው የህወሓትን ከኤርትራ ጋር መገናኘትና መጣመር ፈጽሞ ይወደዱት አልሆኑም። አቶ ጌታቸው በዚሁ ቃለ ምልልሳቸው የህወሓት የቀድሞ ጓዶች ከኤርትራ ጋር በመቀናጀት በድጋሜ በትግራይ ጦርነት ለመቀስቀስ የሚያደርጉትን ሙከራ እስከ መጨረሻው እፋለማለሁ በማለት የቀደበ አቋማቸውን ደግሞ አሳይተዋል። እንደ አቶ ጌታቸው አገላለጽ የህዋትና የኤርትራ መንግስት ግንኙነት ተቀደሰ አይደለም። ይልቁንስ የኤርትራ መንግስት ህዋትን እያሞኘ እንደሆነ የሚያምኑት አቶ ጌታቸው የኤርትራ መንግስት ፍላጎት የሕዋት ሰዎችንና የፋኖ ታጣቂዎችን ተጠቅመው ኢትዮጵያን ማበጣበጥ እንደሆነ በመግለጽ ከሰዋል። በኤርትራና በህዋት በኩል የጦርነት ዝግጅት መኖሩ ከታወቀ የአቶ ጌታቸው እታገላለሁ ማለት ምን አይነት ነው? ሰላማዊ ትግል ወይስ የትጥቅ ትግል የሚለው ጥያቄም መሰረታዊ ነው እየተነሳ ይገኛል። እንደ ቃለ መጠይቃቸው ከሆነ እታገላለሁ ያሉት በሰላማዊ ፖለቲካ ትግል ሁኖ ታይተዋል። ይህም የፌዴራሉ መንግስት በትግራይ ላይ ኃይል መጠቀም እንደማያስፈልግ ለማሳመን ከፌዴራል መንግስቱ ጋር መሥራታቸው እንደሚቀጥሉ አስረድተዋል። አቶ ጌታቸው በዚህ ንግግራቸው ላይ የፌዴራል መንግሥት ያህል አማራጭ ሊጠቀም እንደሚችል ስጋታቸውም ገልጸዋል። በዚህ ምክንያት አቶ ጌታቸው የትግራይ ጊዜ አስተዳደርና የህወሓትን ሐሳብ በመጠኑ የተጋሩ መስለውም ታይተዋል። የትግራይ ክልል ጊዜ አስተዳደርና ህወሓት የፌዴራል መንግስት ሌላ ዙር ጦርነት በትግራይ ሊቀሰቅስ ይችላል ሲሉ ተደምጠዋል። በተለይ በ